በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ትንቢተ ሕዝቅኤል ምዕራፍ 26 እንዲህም ሆነ በ11ኛው ዓመት ከወሩ በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የሰው ልጅ ወይ ጢሮስ በኢየሩሳሌም ላይ እሰይ ተሰበረች ጠፋችም ሕዝቧም ወደ እኔ ተመለሱ ሞልታ የነበረች አለቀሰች ሞልታ የነበረች አለቀች ብላለችና ስለዚህ ጌታ እግዚአብሔር እንዲህ ይላል ጢሮስ ሆይ እነሆ ባንቺ ላይ ነኝ በባሕርም ሞገዷን እንደምታወጣ እንዲሁ ብዙ አሕዛብን አወጣብሻለሁ። የጢሮስንም ቅጥሮች ያፈርሳሉ ግንቦቿንም ያፈርሳሉ፣ ትቢያዋንም ከእርሷ አፍቃለሁ፣ እንደ ተራቆተ ድንጋይም አደርጋታለሁ። በባሕር ውስጥ የመረብ ማስጫ ትሆናለች፣ እኔ ተናግሬያለሁና ይላል እግዚአብሔር። ለአሕዛብን ብዝበዛ ትሆናለች። በሜዳ ያሉትም ሴቶች ልጆቿ በሰይፍ ይገደላሉ፣ እኔም እግዚአብሔር እንደሆንኩ ያውቃሉ። ጌታ እግዚአብሔር እንዲህ ይላልና ጢሮስ ሆይ እነሆ ከሰሜን የነገሥታት ንጉሥ የባቢሎን ንጉሥ ናቡከደነፆርን ከፈረሶችና ከሰረገሎች ከፈረሰኞችም ከጉባኤና ከብዙ ሕዝብም ጋር በአንቺ ላይ ያመጣለሁ። እርሱ በምድረ በዳ ያሉ ሴቶች ልጆችሽን በሰይፍ ይገድላቸዋል። ጠባቂዎችንም በአንች ላይ ያስቀምጣል፣ በዙሪያሽም ግንብ ይሰራል፣ የጦር መሳሪያም ይዘው ይከቡሻል፣ በጦራቸውም ይወጉሻል። ግንቦችሽንና ቁጥርሽን በምሳሌ ያፈርሳል። ከፈረሶቹም ብዛት የተነሳ በትቢያ ይሸፍንሻል። ከሰረገላ መንኮራኩርና ከፈረሶቹ ድምፅ የተነሳም ቅጥሮችሽን ያፈርሳል። ወንበዴ መሳሪያውን ይዞ ወደ ምድረ በዳ ቦታ እንዲገባ በሮችሽን ይገቡባቸዋል። ፈረሶቹ አደባባይሽን ይረግጣሉ። ሰራዊቶችሽንም በሾተል ይገድሏቸዋል። የጸና አርበኛሽንም በምድር ላይ ይጥለዋል። ገንዘብሽን ይበረብራሉ፣ መንጋሽንም ይዘርፋሉ፣ አምባሽንም ይነዳሉ፣ የተወደዱ ቤቶችሽንም ያፈርሳሉ። እንጨቶችሽንና ድንጋይሽን፣ መሬትሽንም በባሕር ጥልቅ ውስጥ ይጥሉታል። የዘፋኞችሽንም ብዛት ዝም አሰኛለሁ፣ የመሰንቆሽም ድምፅ ከዚያ ወዲያ አይሰማም። እንደ ተራቆተ ድንጋይ ያደርግሻለሁ። የመረብን ማስጫ ትሆኛለሽ። ከእንግዲህ ወዲህ አትሰሪም። እኔ እግዚአብሔር ተናግሬያለሁና ይላል እግዚአብሔር። ስለ ጢሮስ ጌታ እግዚአብሔር እንዲህ ይላል፤ ሾተላቸውን በመካከልሽ በመዘዙ ጊዜ ከውድቀትሽ ከቆሰሉትም ጩኸት የተነሳ ደሴቶች የሚነዋወጡ አይደለምን? የባህርም አለቆች ሁሉ ከዙፋኖቻቸው ይወርዳሉ፣ ዘውዳቸውን ከራሳቸው ያወርዳሉ፣ ወርቀ ዘቦ ለብሳቸውን ያወልቃሉ። በመሬትም ላይ ተቀምጠው ይደነግጣሉ፣ ሞታቸውንም ይፈራሉ፣ ስላንችም ያለቅሳሉ። ባንችም ላይ ሙሾ ያሞሻሉ፣ እንዲህም ይሉሻል፤ በባህር የተቀመጥሽ በባህርም ውስጥ የጸናሽ፣ ከሚቀመጡብሽም ጋር በዙሪያሽ የሚኖሩትን ሁሉ ያስፈራሽ፣ የከበርሽ ከተማ ሆይ እንዴት ጠፋሽ? አሁን በውድቀትሽ ቀን ደሴቶች ይፈራሉ፣ በባህርም ውስጥ ያሉ ደሴቶች ከመውጣትሽ የተነሳ ይደነግጣሉ። ጌታ እግዚአብሔር እንዲህ ይላልና ሰው እንደሌለባቸው ከተሞች ባድማ ከተማ ባደረግኩሽ ጊዜ ቀላዩንም ባወጣሁበሽ ጊዜ ብዙዎችም በከደኖች ጊዜ ወደ ጥልቁ ከሚወዱት ጋር ወደ ቀደሙት ሕዝብ አወርድሻለሁ በምድርም ላይ በሕይወትሽ ጸንተሽ እንዳትኖሪም ወደ ጉድጓድ ከሚወርዱ ሰዎች ጋር ቀድሞ በፈረሰው ቤት ከምድር በታች አኖርሻለሁ። ለሞት እሰትሻለሁ። ከእንገዲህ ማትኖሪም፣ ይፈልጉሻል፣ ለዘላለምም አያገኙሽም ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ ሀያ ሰባት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተ የሰው ልጅ ሆይ ስለ ጢሮስ ሙሾ አድርግ። በባህር መግቢያ የምትኖር በብዙም ደሴቶች ላይ ከሚኖሩ አሕዛብ ጋር ንግድን የምታደርግ ጢሮስን እንዲህ በላት፣ ጌታ እግዚአብሔር እንዲህ ይላል፤ ጢሮስ ሆይ አንቺ በውበት ፍጹም ነኝ ብለሻል። ዳርቻሽ በባህር ውስጥ ነው፤ ልጆችሽም ውበትሽን ፈጽመዋል። ሳንቃዎችሽን ሁሉ ከሳኔር ጥድ ሰርተዋል፤ ምሰሶዎችሽንም ይሰሩልሽ ዘንድ ከሊባኖስ ዝግባን ወስደዋል። ከባሳን ኮምቦል መቅዘፊያሽን ሰርተዋል። መቅደስሽንም በዝሆን ጥርስ ሰሩ። ከኪቲም ደሴቶች ዛፍም ቤቶችሽን ሰርተዋል። ዓላማ እንዲሆንልሽ ሸራሽ ከግብፅ በፍታና ከወርቀ ዘቦ ተሰርቷል። መደረቢያሽም ከኤሊሳ ደሴቶች ሰማያዊና ቀይ ሐር ተሰርቷል። አለቆችሽ በሲዶና ይኖሩ ነበር፣ የአራር ሰዎችም ቀዛፊዎችሽ ነበሩ። ጢሮስ ሆይ ጥበበኞችሽ በአንቺ ዘንድ ነበሩ የመርከቦችሽ መሪዎች ነበሩ። በአንቺ ውስጥ የነበሩ የጌባል ሽማግሌዎችና ጥበበኞቿ ስብራትሽን ይጠግኑ ነበር። ከአንቺም ጋር ይነግዱ ዘንድ የባህር መርከቦች ሁሉና መርከበኞቻቸው በመካከልሽ ነበሩ። ፋርስና ሉድ ሊቢያን በሰራዊትሽ ውስጥ ሰልፈኞች ነበሩ። ጋሻና ራስ ቁርም በአንቺ ውስጥ ያንጠለጥሉ ነበር። እነርሱም ክብርሽን ይሰጡ። የአራድ ልጆችና ሰራዊቶችሽ በቅጥሮቿ ላይ በዙሪያ ነበሩ። ገዳማውያንም በግንቦችሽ ውስጥ ነበሩ። የጦር መሳሪያቸውንም በዙሪያ በቅጥርሽ ላይ ያንጠለጠሉ ውበትሽንም ፈጽመዋል። ከኃይልሽ ሁሉ ብዛት የተነሳ የተርሴት ሰዎች ነጋዴዎችሽ ነበሩ። ገበያሽን ብር፣ ወርቅና ብረት፣ ቆርቆሮና እርሳስም አደረጉ። የአዋንና ቶቤር ሞሳህም ነጋዴዎችሽ ነበሩ። ንግድሽንም በሰዎች ነፍሳትና በናስቃ አደረጉ። ከቴርጋማ ቤትም የነበሩት ሰዎች ፈረሶችንና ፈረሰኞችን በቁሎችንም ወደ ገበያሽ አመጡልሽ። የሮዲያ ልጆችም ነጋዴዎችሽ ነበሩ። ብዙ የሆኑ የደስያት ሰዎችም የዝሆን ጥርስ ይነግዱልሽ ነበር። ከዚያም የመጡ ሰዎች ዋጋሽን ይሰጡሽ ነበር። የሶርያም ሰዎች ከገንዘብሽ ብዛት የተነሳ ነጋዴዎችሽ ነበሩ። ከአንቺም ጋር አንድ ከሆኑ ከብዙ ሰዎች ጋር ተነግጅ ነበር። ነጭ ሐርንና አንቁን ቀይ ሐርንና ወርቀ ዘቦን ከርከዴን የሚባል እንቁንና ልባንጃም የሚባል ሽቱን ከተርሴ ሲያመጡልሽ ነበር። ገበያሽንም ራሙትና ቆርቆር መሉት። ይሁዳና እስራኤል ነጋዴዎችሽ ነበሩ። ስንዴንም ይሸምቱልሽ ነበር፣ ሰሊሆትንና በለሶንን ዘይትንና የተወደደ ማረር ረጢንንም ከአንቺ ጋር እንዲሆኑ ዘንድ ሰጥቶሽ። ከሥራሽ ብዛትና ከብልጽግናሽ ሁሉ ብዛት የተነሳ የደማስቆ ሰዎች ነጋዴዎችሽ ነበሩ፣ በኬልቦን የወይን ጠጅ በነጭም የበግ ጠጉር ይነግዱ ነበር። ዳንና ያዋን ከኦሴል የተሠራ ብረትንና ብርጉድን ቀረፋንም ያመጡልሽ ነበር። ድዳን በተመረጡ እንስሳትና በሰረገላቸው በክብር ልብስም ነጋዴሽ ነበረች። አረብና የቄዳር አለቆች ሁሉ የእጅሽ ነጋዴዎች ነበሩ። በግመሎችና በአውራ በጎች በፍየሎችም በእነዚህ ካንቺ ጋር ይነግዱ ነበር። የሳባና የራማ ነጋዴዎች እነዚህ ነጋዴዎችሽ ነበሩ። ንግድሽን በጥሩ ሽቱና በከበረ ድንጋይ ሁሉ በወርቅም አደረጉ። የካራንና የካኒ የኤደንም ሰዎች ነጋዴዎችሽ ነበሩ። አሶር እና ኪልማድም ነጋዴዎችሽ ነበሩ። እነዚህ በአማረ ልብስ፣ በሰማያዊ ካባ፣ በወርቀ ዘቦም በዝግባ በተሰራች በገመድም በታሰረች በግምጃም በተሞላች ሳጥን በገበያች ይነግዱ ነበር። የተርሴስ መርከቦች ሸቀጥሽን የሚሸከሙ ነበሩ። አንቺም ተሞልተሽ ነበር፣ በባህር ውስጥ እጅግ ከበርሽ። ቀዛፊዎችሽ ወደ ጥልቁ ውሃ መጦች። የምስራቅ ነፋስ በባህር ውስጥ ሰበረሽ። ኃይልሽና ዋጋሽ፣ ንግድሽም፣ መርከበኞችሽም፣ መርከብ መሪዎችሽም፣ ሰባራሽን የሚጠግኑ ነጋዴዎችሽም፣ በአንቺም ዘንድ ያሉ ሰልፈኞችሽ ሁሉ በውስጥሽ ካሉት ጉባኤ ሁሉ ጋር በወደክሽበት ቀን በባህር ውስጥ ይጠፋሉ። ከጭወትሽ የተነሳ የመርከብሽ መሪዎች ፍርሃትን ፈሩ። ቀዛፊዎችም ሁሉ በመርከብ የተጫኑት መርከብ መሪዎችም ሁሉ ከመርከቦቻቸው ይወርዳሉ። በየብስም ላይ ይቆማሉ። ድምፃቸውን ባንች ላይ ያሰማሉ። ምርር ብሎም ይጮኋሉ። በራሳቸውም ላይ ትቢያ ይነሰንሳሉ፣ አመድም ያነጥፋሉ። ስላንችም የራሳቸውን ጠጉር ይላጫሉ፣ ማቅም ያሸርጣሉ። በነፍስ ምሬት ስላንቺ መራራ ለቅሶን ያለቅሳሉ። ልጆቻቸውም ሙሾን ያሞሹልሻል። በባህር መካከል እንደታወቀች እንደ ጢሮስ ያለ ማን ነበር ይላሉ። በባህር ውስጥ ምን ያህል ዋጋ ታገኘ ነበር። በብልጥግናሽ ብዛት ብዙ አሕዛብን አጠገብሽ ከአንቺም ጋር አንድ ከሆኑት ላይ ለይተሽ የምድርን ንግሥታት ሁሉ ባለጸጎች አደረግሻቸው። አሁን ግን በጥልቅ ውሃ ውስጥ በባህር ተሰብረሻል። ከአንቺ ጋር አንድ የሆኑ ሁሉ በመካከልሽ ወድቀዋል። ቀዛፊዎችሽም ሁሉ ይወድቃሉ። በደሴቶች የሚኖሩ ሁሉ አለቀሱልሽ። ነገሥቶቻቸውም እጅግ ፈርተዋል። ፊታቸውንም ነጭተው አለቀሱ አለቀሱ። የአሕዛብ ነጋዴዎችም አፏጩብሽ። አንቺም ፈጽመሽ ትጠፊያለሽ ከእንግዲህም ወዲህ እስከ ዘላለም አትኖሪ። ትንቢተ ሕዝቅኤል ምዕራፍ 28 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተ የሰው ልጅ ሆይ የጢሮስን አለቃ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ልብ ኮርቷል። አንተ እኔ እግዚአብሔር ነኝ፣ እግዚአብሔርን በባህር መካከል እንደሚቀመጥ እኔም ተቀምጫለሁ ብለሃልና አንተ ሰው ስትሆን ልብህን እንደ እግዚአብሔር ልብ ብታደርግም አንተ እግዚአብሔር አይደለህም። ከዳንኤል ይልቅ አንተ ጥበበኛ ነህን? ብልሃተኞችን በጥበባቸው አላስተማሩህም? በጥበብህና በማስተዋልህ ብልጽግናን ለራሳ አግኝተሃልን? ወርቅንና ብርንም በግምጃ ቤትህ ውስጥ ሰብስበሃልን? በታላቅ ጥበብህና በንግድህ ብልጽግናህን አብዝተሃል አብዝተሃል፣ በብልጽግናህም ልብህ ኮርቷል። ስለዚህ ጌታ እግዚአብሔር እንዲህ ይላል ልብህን እንደ እግዚአብሔር ልብ አድርግሃልና፣ ስለዚህ እንሆ የሌላ ሀገር ሰዎችን የአሕዛብ ጨካኞችን አመጣብሃለሁ። ሳይፋቸውንም በጥበብህ ውበት ላይ ይመዛሉ ክብርህንም ያረክሳሉ፣ ወደ ጉድጓድ ያወርዱሃል፣ በሰይፍም ትሞት አለህ። ሬሳህንም ወደ ባህር ይጥሉታል። አንተ ሰው ስትሆን ለሚገድሉ ሰዎች እግዚአብሔር ነኝ ትላቸዋለህን? ሰውነህ እንጂ እግዚአብሔር አይደለህም። የሚዋጉህም ሰዎች ብዙዎች ናቸው። ያልተገረዙትን ሰዎች ሞት ትሞት አለህ። የሚገድሉህም ሰዎች ያልተገረዙት ናቸው፣ በእጃቸውም ትሞት አለህ። እኔ ተናግሬያለሁና ይላል እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሙሽበት፣ እንዲህም በለው፣ ጌታ እግዚአብሔር እንዲህ ይላል ጥበብን የተሞላህ ውበትም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤድን ነበርህ። የከበረን ንቁስ ሁሉ ሰርዲዮን፣ ቶጳዚዮን፣ አልማዝ፣ ቢራሌ፣ መረግድ፣ ኢያሰጲድ፣ ሰንፔር፣ በሉር፣ የሚያብረቀርቅን ወርቅ ልብስህ ነበረ። የከበሮህና የንቢልታ ስራ በአንተ ዘንድ ነበረ፣ በተፈጠርህበትም ቀን ተዘጋጅተው ነበር። አንተ ልትጋርድ የተቀባ ኪሩብ ነበር፣ በተቀደሰው በእግዚአብሔር ተራራ ላይ አኖርኩ። በእሳት ድንጋዮች መካከል ተመላለስ። ከተፈጠርህበት ቀን ጀምረህ በደል እስከሚገኝበት ድረስ በመንገድህ ፍጹም ነበርክ። በንግድህም ብዛት ግፍ በውስጥህ ተሞላ፣ ኃጢአትንም ሠራ። ስለዚህ እንደርኩት ነገር ከእግዚአብሔር ተራራ ጣልኩህ። የምትጋረድ ኪሩብ ሆይ ከሳት ድንጋዮች መካከል አጠፋውህ። በውበትህ ምክንያት ልብህ ቆርቷል። ከክብር የተነሳ ጥበብህን አረከስክ። በምድር ላይ ጣልኩህ ያዩህም ይዘብቱብህም ዘንድ በነገሥታት ፊት አሳልፍ የሰጠውህ በበደልህ ብዛት በንግድህም ኃጢአት መቅደስህን አረከስክ። ስለዚህ እሳትን ከውስጥ አውጥቻለሁ፣ እርሷን በልታ አለች። በሚያዩሁም ሁሉ ፊት በምድር ላይ አመድ አድርጌለሁ። በአሕዛብም ውስጥ የሚያውቁ ሁሉ ያለቅሱልሃል፣ አንተም ለድንጋጤ ሆነሃል፣ እስከ ዘላለምም አትኖርም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ ሲዶና ቅንተህ ትንቢት ተናገርባት፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ሲዶና ሆይ እንሆ ባንቺ ላይ ነኝ፣ በውስጥሽም እከብራለሁ። ፍርድንም ባደረግኩብሽ ጊዜ በተቀደስኩብሽም ጊዜ እኔ እግዚአብሔር እንደሆንኩ ታውቂያለሽ። ቸነፈርንም ባንቺ ላይ ደምንም በጎዳናሽ ላይ ይሰዳለሁ። ከዙሪያሽም በላይሽ ባለ ሰይፍ የተወጎ መካከልሽ ይወድቃሉ። እኔም እግዚአብሔር እንደሆን ያውቃሉ። ከእንግዲህም ወዲያ ለእስራኤል ቤት የሚወጋ ሾህ በዙሪያቸውም ካሉ ከናቋቸው ሁሉ የሚያቆስል ኩርንችት አይሆንም። እኔም ጌታ እግዚአብሔር እንደሆን ያውቃሉ። ጌታ እግዚአብሔር እንዲህ ይላል። የእስራኤልን ቤት ከተበተኑባቸው አሕዛብ ዘንድ ሰበስባቸዋለሁ፣ በአሕዛብና በሕዝብ በፊትም ቀደስባቸዋለሁ። ለባሪያ ለያዕቆብ በሰጠዋት ምድራቸው ይቀመጣሉ። ተዘለለውም ይቀመጡባታል። ቤቶችንም ይሰራሉ፣ ወይኑንም ይተክላሉ። በዙሪያቸውም ባሉ በሚነቋቸው ሁሉ ላይ ፍርድን ባደረግኩ ጊዜ ተዘለለው ይቀመጣሉ። እኔም እግዚአብሔር አምላካቸው የአባቶቻቸውም አምላክ እንደሆኑ ያውቃሉ። ትንቢተ ሕዝቅኤል ምዕራፍ 29 በአስረኛው ዓመት በአስረኛው ወር ከወሩም በአስራ ሁለተኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በግብፅ ንጉሥ በፈሮን ላይ አድርግ። በእርሱና በግብፅ ሁሉ ላይም ትንቢት ተናገር፣ እንዲህም በል፦ ጌታ እግዚአብሔር እንዲህ ይላል፣ በወንዞች መካከል የሚተኛ ወንዙ የኔ ነው ለራሴም ሰርቸዋለሁ የሚል ታላቅ ዘንዶ የግብፅ ንጉሥ ፈሮን ሆይ ንሆ በአንተ ላይ ነኝ። በመንጋጋዎችህ መቃጥን አገባባሃለሁ የወንዞችህንም ማሶች ሁሉ ወደ ቅሪፍት ወደ ቅርፊት አጣብቃለሁ። ከወንዞችህም መካከል አወጣሃለሁ። የወንዞችህም ማሶች ሁሉ ወደ ቅርፊት ይጣበቃሉ አንተንና የወንዞችህን ዓሦች ሁሉ ወደ ምድረ በዳ እጥላለሁ። በምድርም ፊት ላይ ትወድቃለህ እንጂ አትከማችም አትሰበሰብም። መብልም አድርጌ ለምድር አራዊትና ለሰማይ ወፎች ሰጥቻለሁ። ለእስራኤል ቤት የሸንበቆ በትር ሆናቸዋልና በግብፅ የሚኖሩ ሁሉ እኔ እግዚአብሔር እንደሆኑ ያውቃሉ። በእጅ የያዙ ጊዜ ተሰበርክ፣ ጫንቃቸውንም ሁሉ አቆሰልክ። በተደገፉብህም ጊዜ ተሰበርክ፣ ወገባቸውንም ሁሉ አንቀጠቀጥክ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ ሰይፍን አመጣብሃለሁ፣ ሰውንና እንስሳንም ከአንተ ዘንድ አጠፋለሁ። የግብፅን ምድር ባድማና ውድማ ትሆናለች። እኔም እግዚአብሔር እንደሆኑ ያውቃሉ። አንተ ወንዙ የኔ ነው የሠራሁትም እኔ ነኝ ብለሃልና፣ ስለዚህ እንሆ በአንተና በወንዞች ላይ ነኝ። የግብፅንም ምድር ከሚግዶል ጀምሮ እስከ ሴዌኔና እስከ ኢትዮጵያ ዳርቻ ድረስ በጦርና በጨነፈር ውድማና ባድማ አደርጋታለሁ። የሰው እግር አያልፍባትም፣ የእንስሳም ኮቴ አይረግጣትም። እስከ አርባ ዓመትም ድረስ ማንም አይኖርባትም። ባድማም በሆኑ ምድሮች መካከል የግብፅን ምድር ባድማ አደርጋታለሁ። በፈረሱትም ከተሞች መካከል ከተሞቿ አርባ ዓመት ፈርሶ ይቀመጣሉ። ግብፃውያንንም ወደ አሕዛብ እበተናቸዋለሁ በሀገሮችም እዘራቸዋለሁ። ጌታ እግዚአብሔር እንዲህ ይላል፣ ከአርባ ዓመት በኋላ ግብፃውያንን ከተበተኑባቸው አሕዛብ ዘንድ ሰበስባለሁ የግብፅንም ምርኮ መልሳለሁ። ወደ ተወለዱባትም ምድር ወደ ጳትሮስ መልሳቸዋለሁ። በዚያም የተዋረደች መንግሥት ይሆናሉ። እንደገና በአሕዛብ ላይ ከፍ ከፍ እንዳይሉ ትንሽ መንግሥት ይሆናሉ። በአሕዛብም ላይ እንዳይበዙ አሳነሳቸዋለሁ። የእስራኤል ቤት እነርሱም በተከተሉ ጊዜ እርሷ በደልም ታሳስባለች ከእንግዲህም ወዲያ መታመኛ ትሆንላቸውም። እኔም ጌታ እግዚአብሔር እንደሆንኩ ያውቃሉ። እንዲህም ሆነ በ 27ተኛው ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የባቢሎን ንጉሥ ናቡከደነፆር ሰራዊቱን በጢሮስ ላይ ጽኑ ሥራን አሰራቸው። ራስ ሁሉ የተላጨ ጫንቃም ሁሉ የተላጠ ሆኗል። ነገር ግን በላይዋ ስላሰራው ሥራ እርሱና ሰራዊቱ ከጢሮስ ደመወዝ አልተቀበሉም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ነሆይ የግብፅን ምድር ለባቢሎን ንጉሥ ለናቡከደነፆር እሰጠዋለሁ። ብዛቷንም ይወስዳል፣ ምርኳንም ይማርካል፣ ብዝበዛዋንም ይበዘብዛል። ይህም ለሰራዊቱ ደመወዝ ይሆናል። ስለ እኔ ሰርተዋልና፣ በጢሮስ ላይ ስላገለገለው አገልግሎት የግብፅን ምድር ደመወዝ አድርጌ ሰጥቸዋለሁ፣ ይላል ጌታ እግዚአብሔር። በዚያ ቀን ለእስራኤል ቤት ቀንድን አበቅላለሁ፣ በመካከላቸውም ለአንተ የተከፈተ አፍን እሰጥሃለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ። ትንቢተ ሕዝቅኤል ምዕራፍ ሰላሳ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ ዋይ በሉ፣ ለቀኑ ወዩ፣ ለቀኑ ወዮ፣ ቀኑ ቅርብ ነው፣ የእግዚአብሔር ቀን ቅርብ ነው። የደመና ቀን የአሕዛብ ማለቂያ ጊዜ ይሆናል። ሰይፍ በግብፅ ላይ ይመጣል፣ ሁከትም በኢትዮጵያ ይሆናል። የተገደሉትም በግብፅ ውስጥ ይወድቃሉ ብዛቷንም ይወስዳሉ፣ መሰረቷም ይፈርሳል። ኢትዮጵያና ፉጥ ልዱም፣ ሉድም፣ አረብም ሁሉ፣ ኩብም፣ ሊቢያም፣ ቀርጤስም የተደባለቀ ሕዝብም ሁሉ ቃል ኪዳንንም የገባቸው ምድር ልጆች ከእነርሱ ጋር በሰይፍ ይወድቃሉ። እግዚአብሔርም እንዲህ ይላል ግብፅን የሚደግፉ ይወድቃሉ፣ የኃይሏም ትዕቢት ይወርዳል። ከሚግዶል ጀምሮ እስከ ሴዌኔ ድረስ በእርሷ ውስጥ በሰይፍ ይወድቃሉ፣ ይላል ጌታ እግዚአብሔር። ባድማም በሆኑ ሀገሮች መካከል ባድማ ይሆናሉ፣ ከተሞቿም በፈረሱ ከተሞች መካከል ይሆናሉ። እሳትንም በግብፅ ላይ ባነደድኩ ጊዜ፣ ረዳቶቿም ሁሉ በተሰበሩ ጊዜ እኔ እግዚአብሔር እንደሆኑ ያውቃሉ። በዚያ ቀን መልእክተኞች ተዘልለው የሚኖሩትን ኢትዮጵያውያንን ለማጥፋት ከፊቴ በመርከብ ይወጣሉ። በግብፅም ቀን ሁከት ይሆንባቸዋል፣ እንሆ ይመጣልና። ጌታ እግዚአብሔር እንዲህ ይላል የግብፅን ብዛት በባቢሎን ንጉሥ በናቡከደነጾር እጅ አጠፋለሁ። እርሱና ሕዝቡ የአሕዛብም ኃያላን ምድሪቱን ለማጥፋት ይላካሉ። ግብፃውያንም በሰይፍ ይወጓቸዋል። ምድሪቱን በሙታን ትሞላለች። ወንዞችንም ምድረ በዳ አደርጋለሁ። ምድሪቱንም በክፉ ሰዎች እጅ እሰጣለሁ። ምድሪቱንና ሞላዋንም በባይዳን እጅ ባድም አደርጋለሁ። እኔ እግዚአብሔር ተናግሬያለሁ። ጌታ እግዚአብሔር እንዲህ ይላል፣ ጣዖቶቹን አጠፋለሁ። ምስሎቹንም ከሜምፎስ እሽራለሁ። እንግዲህ ወዲያም በግብፅ ምድር አለቃ አይሆንም። በግብፅ ምድር ላይም ፍርሃትን አድርጋለሁ። ጳጥሮስንም አፈርሳለሁ፣ በጣኒዎስም ላይ እሳትን አነዳለሁ፣ በዲዮስ ጶሊን ላይም ፍርድን አድርጋለሁ። በግብፅም ኃይል በሲን ላይ ማዕቴን አፈሳለሁ፣ የሜንፎስንም ብዛት አጠፋለሁ። በግብፅ ላይ እሳትን አነዳለሁ። ሲንም ታ ትታወካለች፣ ኖም ትሰበራለች፣ ሜንፎስም ምድረ በዳ ትሆናለች። የሄልዮቱ ከተማና የቡባስቱም ጎልማሶች በሰይፊ ይወድቃሉ፣ ሴቶችም ይማረካሉ። የግብፅን ቀንበር በዚያ በሰበርኩ ጊዜ በጣፍናስ ቀኑ ይጨልማል፣ የኃይሉ አንተ ቤት ይጠፋባታል፣ ደመናም ይጋርዳታል፣ ሴቶች ልጆቿም ይማርካሉ። እንዲሁ በግብፅ ላይ ፍርድን አድርጋለሁ፣ እኔም እግዚአብሔር እንደሆኑ ያውቃሉ። እንዲህም ሆነ በ11ኛው ዓመት በመጀመሪያው ወር ከወሩም በሰባተኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ወይ የግብፅን ንጉሥ የፈርዖንን ክንድ ሰብር ያለው፣ እንሆም ይድን ዘንድ መድኃኒት ቀብተው አያደርቁትም ሰይፉንም ለመያዝ ኃይልን ያገኝ ዘንድ አልታሰረም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ በግብፅ ንጉሥ በፈሮን ላይ ነኝ። የጸናችውንና የተሰበረችውንም ክንዱን ሰብራለሁ፣ ሰይፉንም በእጁ አስጥለዋለሁ። ግብፃውያንንም በአሕዛብ መካከል እበትናለሁ፣ በሀገሮችም መካከል እዘራቸዋለሁ። የባቢሎንንም ንጉሥ ክንድ አበረታለሁ፣ ሰይፌንም በእጁ እሰጣለሁ። ግብፅንም ይወጋባታል፣ ምርኮዋንም ይማርካል፣ ሰለባዋንም ይሰልባል። የባቢሎንንም ንጉሥ ክንድ አጸናለሁ። የፈሮንም ክንድ ይወድቃል። ሰይፌንም በባቢሎን ንጉሥ እጅ በሰጠው ጊዜ እርሱም በግብፅ ምድር ላይ በዘረጋው ጊዜ እኔ እግዚአብሔር እንደሆኑ ያውቃሉ። ግብፃውያንንም በአሕዛብ መካከል እበትናለሁ፣ በሀገሮችም መካከል እዘራቸዋለሁ። ሁሉም እኔ እግዚአብሔር እንደሆኑ ያውቃሉ። ትንቢተ ሕዝቅኤል ምዕራፍ 31 ይቀጥላል። ረዴተ እግዚአብሔር አይለየን።